አላህ ስብሓንሁ ወተዓላ ነቢዩ ሙሐመድን صለ አላሁ አሌ ወሰለም ከሰው ዘር በአጠቃላይ መርጦ የእሱ ቃል እንዲያስተላልፉና የሰውን ዘር ከጨለማ ወደ ብርሃን እንዲያሸጋግሩ መለኮታዊ የሆነውን የሕይወት መመሪያ የሱን ቃል ሰጥቶ ከላካቸው በኋላ ከሌሎች ፍጥረታቶች፣ ከሌሎች የሰው ልጆች ደግሞ ለእርሳቸው አጋር የሚሆኑ ይህንን መልእክት በማድረሱ ሂደት ላይ ዋጋ የሚከፍሉላቸውና ደከመኝ ሰለቸኝ ሳይሉ ከጎናቸው ሆኖ ገንዘባቸውን፣ ጊዜያቸውን፣ ዕውቀታቸውን፣ ደማቸውን፣ አጥንታቸውን ጭምር ለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለተላኩበት መልእክት እንዲከፍሉ የመረጣቸው ብርቅዬ የኢስላም ልጆች ብርቅዬ ሰሃባዎችን ከሌሎች ከተቀሩት የሰው ዘሮች በአጠቃላይ መርጦ የእርሳቸው ባልደረቦች እንዲሆኑና ይህንን የተቀደሰ መልእክት ተሸክመው ለተቀሪው ህብረተሰብ እንዲያደርሱ የመረጣቸው ያላቃቸው ክብር ያጎናጸፋቸው በዱንያ ላይ ስማቸው በመልካም እንዲወሳና በሚቀጥለው ዓለም በዘላለማዊ ሕይወት ላይ ደግሞ የማይጠፋ የሆነ የተድላ ሀገር እንዲወርሱ ያደረጋቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎችን እኛ ከራሳችን በላይ እንድንወዳቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚወድ ሰው በአጠቃላይ ሰሃባዎችን እንዲወድ አደራ ብለውን ሳለ የአላህ ጠላት የሆኑት እንዲሁም ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶችና የቤተሰቦቻቸውም ሆነ የባልደረቦቻቸው ጠላቶች ሺዓዎች እነዚህን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባልደረቦች በምን መልኩ እንደሚያዩቸው በዛሬው መልእክቴ ለማስተላለፍና እንዲሁ እያንዳንዱ ሙስሊም እያንዳንዱ ነብዩን ወዳለሁ የሚል እያንዳንዱ ነብዩን ወዳለሁ የምትል እህት ወንድም፣ አባት፣ እናት ማንም ቢሆን የእነርሱ ፍቅር በልቤ ላይ አለ የሚል ሰው በአጠቃላይ ይህንን መልእክት ሰምቶት ከዚህ በኋላ እነዚህ ሺዓዎች ማን እንደሆኑ እንዲያውቅና ሌሎችም እንዲያውቁ በማድረግ የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አደራ አቅሙ በፈቀደ መጠን እንዲወጣ ለማድረግ በማሰብ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን አስመልክቶ የተናገሯቸው ቁጥር ስፍር የሌላቸው ሐዲሶች ሞልተዋል። የቁርአን አንቀጾች በሰሃባዎች ውዳሴና ደረጃቸውን በመግለጽ በመግለጽ ቁጥር ስፍር የሌላቸው ሆኖ እናገኛለን። በዋነኝነት ዛሬ የተወሰኑ ሐዲሶችን ጠቅሼ ከዚያ በኋላ እነዚህ የአላህ ጠላት የሆኑት ሺዓዎች ስለ እነዚህ ሰሓባዎች ምን እንደሚሉ ለማየት እንሞክራለን። ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲት ላይ አምር ኢብኑል ዓስ እንዳስተላለፈው ምን ይላል? አነሁ ሰዓለ እነቢየ ሰለላሁ ዓለይሂ ወሰለመ ፈታል አዩናሲ አሐቡ ኢለይክ፣ ከሰው ሁሉ አንተ ዘንድ

ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዚያ በመቀጠል መጀመሪያ አኢሻ ረዲየላሁ ዐንሃ ከዚያ አባቷ አቡበክር ስዲቅ ከሰው ሁሉ የበለጠ ተወዳጅ የሆኑት ነብዩ ሙሐመድ ጋር ማለት ነው። ከዚያም በሶስተኛ ደረጃስ ማን ነው ብዬ ስጠይቃቸው ዑመር ኢብኑ አልኸጣብ ነው አሉኝ፣ አለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ

ጀነት ጎልማሶች አለቆች ናቸው አሉ። ሚነል አወሊን ወልአኺሪን ከመጀመሪያዎቹም ከመጨረሻዎቹም፣ ኢለነቢይን ወልሙርሰሊን ከነቢያቶችና ከሙርሰሎች በስተቀር አሉ የአላህ መልእክተኛ ማለት ነው። ይህ ሐዲስ በተዘገቡበት መንገዶቹ በአጠቃላይ ሰሒሕ ሆኖ እናገኘዋለን። ኢማሙ አልባኒ

እንዲሁም ደግሞ ኢብን ማጃህ በዘገቡት ሐዲስ አንድ መቶ ሠላሳ ሦስተኛው የሐዲስ ቁጥር ላይ እናገኘዋለን። ይህ ሐዲስ ደረጃው ሰሂህ የሆነና አኢመተ ሰለፍ የሰለፍ ዑለማዎች በአጠቃላይ የተቀበሉት ሐዲስ ነው። ከዚያ ኢብን አቢ ዳውድ የተባለ ዓሊም ምን ይላል?

ከፍጡራኖች ሁሉ ከአራቱ በኋላ ማለት ከሦስቱ በኋላ አልዩን አለ። አሊይ ነው ሐሊፉ ልኸይሪ ቢልኸይሪ ሙንጅሑ፣ በመልካም ነገር መልካም ነገር የሚሰራ የሆነ መልካም ነገር የሱ መለያው የሆነ እንዲሁም ደግሞ ኸይር በመስራትም ነጃ የወጣ የሆነው ነው አለ። ወኢነሁሙ ለራህቱ፣ እነዚህ አሁን የሚጠቀሱት ረህቶች ማለት ሰዎች ናቸው። ላረይበ ፊህሙ ምንም ጥርጣሬ የሌለባቸው የሆነ።

ከሊፋዎች ማለት ነው። ወቁል ኸይረ ቀውሊን ፊሰሓበት ኩልህም ከዚያ በኋላ በአጠቃላይ በነቢዩ ሙሐመድ ሶለ ሰለም ሰሓባዎች ሁሉ መልካም ንግግርን ተናገር። ወላ ተቁጥ አነን እነርሱን የሚተችና በእነርሱ ላይ ነውር የሚያወጣ ስለ እነርሱ ነውር የሚናገር እንዳትሆን። ተዒቡ ወተጅረሑ እነርሱን ነውራቸውን የምታወጣና እንዲሁም ደግሞ እነርሱን ክብራቸውን የምትነካ እነርሱን የምታወግዝ አትሁን። ፈቀድ ነጠቀ ልዋሕዩ ልሙቢኑ

እነዚህ ናቸው እነዚህ ማለት እኔ አሁን የጠቀስኩላችሁ በጣም ጥቂት የሆኑ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮችን ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ባልደረቡት ለእያንዳንዳቸው እሳቸው የተናገሩላቸው ያላቸው ደረጃ ቁጥር ስፍር የለውም። ምናልባት በጣም ትላልቅ መጽሐፎች ተጽፈዋል አስር ሙጀለድ የሚወጣው ማለት ነው እስከ አስር ሙጀለድ ድረስ የሚሆን ተጽፎበታል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ፈድል ወይ ደግሞ እነሱ ያላቸው ደረጃና ክብር ለእስላም የከፈሉትን ዋጋ በሚገልጽ መልኩ እኔ ለማመላከት ብቻ ነው። አላህ ካለ ሁላችሁም የሸሃባዎችን ታሪክ ለመማር ንያ እንድታደርጉ እጠይቃለሁ። ከዚህ በኋላ እስኪ እነዚህ አላህ ያላቃቸው መርጦ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ እንዲሆኑና የእሳቸውን መልእክት ዲን ተሸክመው እንዲያደርሱ ያደረጋቸውን በዚህ መልኩ የተመረጡ ክብር የሆኑ እነዚህን የእስላም ልጆች እንዲሁም ደግሞ አላህ ስብሓንሁ ወተዓላ እነዚህ ሰሃባዎች ማለት ነው አላህ እንዴት እንዳከበራቸው እንዴት እነሱስ ደግሞ ለዚህ ዲን ምን አይነት ዋጋ እንደከፈሉ አጥንታቸው ተከስክሶ ደማቸው ፈሶ ክብራቸው ሳይሉ፣ ንብረታቸው ሳይሉ፣ እዚህ ጋር ልጄ፣ ቤተሰቤ ምን ሳይሉ በየሀገሩ ለዲኑ ሲሉ ተሰደው በረሃብ በቸነፈር ስንት መከራ አስቀያይተው እንዲሁም ደግሞ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊት ለፊት ደረታቸውን ለነብዩ ደረት አንገታቸውን ለነብዩ አንገት ፊታቸውን ለነብዩ ፊት እግራቸው እጃቸው ለነብዩ እጅና እግር ፊዳ እንዲሆን በማድረግ ይሄንን ለእስላም የከፈሉትን ዋጋ ረስተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጀነት የመስከሩላቸው እነዚህን ሰሃባዎች ሺዓዎች ምን እንደሚሏቸው እንስማ።

ሙሐመድ ወአሊህል አትሃር እንደሰማችሁት፣ እነዚህ ሺአዎች አዲስ አበባ ላይ ካሉ የመስጂድ ኢማሞች ውስጥ አንዱ ሱፊያን አክመል የተባለው እንዴት ሺአን እንዳወቀና የሺአን መዝሀብ እንዴት ሊቀበል እንደፈለገ ሲጠይቀው እናንተም ያወቅኳችሁ በቻናላችሁ ምክንያት ነው፣ ቻናላችሁን ስከታተል ነበረ ላለፉት ሦስት ወራቶች አራት ወራቶች አካባቢ አለ። ከዚያ በኋላ ደግሞ መጽሐፎች ደረሱኝ ይላል እና ስለዚህ በእናንተ ላይ ማርዘም አልፈልግም። በአጠቃላይ እኔ ከአሁን በኋላ ሺአ መሆን እፈልጋለሁ እንዲሁም ደግሞ ከእነዚህ ሙጅሪሞች ነጻ መውጣት እፈልጋለሁ ይላል። ሙጅሪሞች ማለት አህሉ ሱና ማለት ነው። ከአህሉ ሱናዎች የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎችን ከሚከተሉና ከእነርሱ ጋር ወዳጅ ከሚሆኑ ሰዎች እነዚህን ሙጅሪሞች ብሎ ነው የሚጠቅሰው ማለት ነው። ሱፊያን የተባለው ሰው ከዚያ በኋላ በቀጥታ ምን ይለዋል? ጋዜጠኛው ከሸኹ ጋር ተገናኝና እስልምናህን ለመያዝ ወደ እስልምና ለመግባት ከእንደገና ሸሃዳ ትይዛለህ ብሎት ወደ ሸሃዳው ይገባል ከሼኹ ጋር ማለት ነው። ከማን ከሺዓዎች ሼኽ ጋር። ይህ ሰው እንግዲህ በኖረበት ዘመኑ እስከ ዛሬ ድረስ በኩፍር ላይ ነበር የነበረው ማለት ነው። አህሉ ሱና ነው የነቢዩ መሐመድን ሱላ ሰለም ሰሓባዎችን ዑመርን፣ አቡበከርን፣ እንዲሁም ዑስማንን፣ ዓኢሻንና እና ሐፍሳን ሌሎችም ሰሓባዎችን የሚወድ ሰው ስለ ነበረ ይህ ኩፍር ስለሆነ ከዚህ ኩፍርህ ወጥተህ እንደገና እስልምና መያዝ አለብህ ብሎ የእስልምና የምስክርነት ቃል እንዲይዝ ካደረገው በኋላ መጨረሻ ላይ ይህ የእስልምና የምስክርነት ቃል ሲሰጥ ከነበረበት እስልምና ወጥቶ ወደ ትክክለኛ እስልምና ወደ ሺዓ እምነት መግባቱ የሚረጋገጠው ምን መሆኑ ሲገነዘብ እንደሆነ ሲነግረው፣ መጀመሪያ አሽሃዱ አን ላኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ እንዲል ካደረገው በኋላ ይህ ማሳሳቻ ነው። ይሄ ማለት ሰዎች ይሄ ታዲያ ትክክለኛ እስልምና አይደለም ወይ ታዳ ምን ችግር አለው እንዲሉ ማለት ነው። ከዚያ በኋላ አልይ የአላህ ወዳጅ መሆኑን እመሰክራለሁ፣ እንዲሁም ፋጢማና እንዲያው የማይሳሳቱ ጥብቅ የሆኑ ልጆቿ የአላህ ማስረጃዎች ናቸው ብዬ እመሰክራለሁ በልቀለው በኋላ እንደገና አለ ወደ እስልምና ለመግባቱ መስፈርት የተደረገው ወደ እነርሱ እስልምና የሚሉት ማለት ነው ወደ ኩፍር ነው ይሄ እንጂ እስልምና አይደለም። ወደ ሺዓ ለመግባቱ ማረጋገጫው አሁንም እመሰክራለሁ በላለው ምን አቡበክር፣ ዑመር፣ ዑስማን፣ ዓኢሻ እንዲሁም ሐፍሳ፣ እነዚህ ራሴን ነፃ አውጣለሁ ብለህ የምስክርነት ቃል ስጥ። አብረኡ ኢለላሂ ከእነዚህ ማለት ነው ራሴን ወደ አላህ አስጠጋለሁ፣ እኔ ከእነርሱ አይደለሁም ብለህ ራስህን አውጣ።

ላ ወላሂ ለኛ ፊትና ነው። በሕይወት ኖረን እንዲህ አይነት ንግግር ለመስማት አላህ በኛ ላይ ያመጣብን ፊትና ነው። ላኢላ ለላህ ነቢዩ ሙሐመድ ለ ላ አለ ሰለም አቡበከር የጀነት ፣ ዑመር የጀነት ፣ ዑስማን የጀነት እያሉ የእሳት ናቸው ብሎ ሙስሊም ነው መሆንና ጀነት ለመግባት ላኢላሃ ኢለላህ ሱብሃነላህ። ኢላዚ ላኢላሃ ኢለላህ አላሁል ሙስተዓን። እንግዲህ ስሙ ስሙ፣ እናንተ ሙስሊሞች፣ የነብዩ ወዳጆች፣ የአቡበክርና የዑመር ወዳጆች ተመልከቱ፣ ከሀገራችን የመስጂድ ኢማም አንዱ ነው። እንግዲህ አቡበከር የእሳት ነው፣ ዑመር የእሳት ነው፣ ዑስማን የእሳት ዓኢሻ ረዲየላሁ አንሃ አላህ ከሰባት ሰናይ ከአርሺ በላይ እስከ ቅያማ የሚቀሩ ከአስር በላይ አንቀጾችን አውርዶ ንጽሕነቷን ያረጋገጠላት የነቢዩ ሙሐመድ ስ ሰለም ባለቤት የተከበሩት የአቡበክር ልጅ የእሳት ነች ብሎ እየመሰከረ እንግዲህ፣ ተመልከቱ ላ ኢላሃ ኢለላህ። ተመልከቱ ን ጊዜ እነዚህ ናቸው ሺዓዎች፣ እነዚህ ናቸው ኢኸዋኖች፣ የእስላም አለኝታን የሚሏቸው ኢኸዋኖች፣ የሙስሊሞች አለኝታን የሚሏቸው እነዚህ ናቸው ሺዓዎች፣ እነዚህ ናቸው የአላህ ጠላቶች፣ እነዚህ ናቸው የነብዩ መሐመድ ሷለላሁ ዐለይሂ ወሰለም ጠላቶች፣ እነዚህ ናቸው የሰሓባዎች ጠላቶች። ላኢላህ ኢለ ላህ፣ የትን ያለነው እስልምናችን ምንድን ነው? ነቢዩን መውደዳችንስ የቱጋ ነው? እስኪ ተመልከቱ። ላኢላሃ ኢለላህ። ሳዑዲ በአሁኑ ጊዜ የመን ውስጥ ከእነዚህ ሰዎች ጋር ነው የምትዋጋው። ነገር ግን እኽዋኖች ምን እያደረጉ እንደሆነ ተመልከቱ። ከሳዑዲ ኢራንን የበላይ አድርገው የእስላም አለኝታ አድርገው እያቀረቡ ሙስሊሙ ኅብረተሰብ እንዴት አይነት አደጋ ውስጥ እየከተቱት እንደሆነ ተመልከቱ። ሺዓዎችን እንዲወድ ሺዓዎችን እንዲያፈቅር የሺዓዎችን መዝሃብ እንዲከተል እያነሳሱ ነው ማለት ነው። ተመልከቱ እንግዲህ እነዚህ ናቸው ሺዓዎች፣ የአላህ ጠላቶች፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶችና የአቡበከር፣ የዑመር፣ የዑስማን እንዲሁም የዓኢሻ እና የሐፍሳ ጠላቶች ናቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አለዚ ላይንጥቁ አንል ሐዋ ኢን ሁወ ኢላ ወሕዩን ዩሓ ከልብ ወለዱ አይደለም የሚናገረው የሚወረድለት ቁርአን ቢሆን እንጂ ብሎ አላህ የመሰከረላቸው አስሩ እነዚህ ሰሃባዎች በጀነት መስከረውላቸው ሲያበቁ እነርሱ ግን አንድ ሰው ወደ እነርሱ እምነት ሊገባ እነዚህ ሰዎች የእሳት ናቸው ብሎ መስከር አለበት ነው። ከኛው አገር የኛው አገር የመስጂድ ኢማም የሆነ ነው። እንግዲህ ተመልከቱ። ከእነዚህ ሙጅሪሞች ራሴን አርቄ ወደ እናንተ መዝሃብ መግባት እፈልጋለሁ ብሎ እንግዲህ ተመልከቱ። እነዚህን አላህ ያከበራቸውና አላህ ያላቃቸው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ረሃበኝ ጠማኝ ሳይሉ ደከመኝ ሰለቸኝ ሳይሉ ዋጋ የከፈሉ ትላልቅ የእስላም ሊቃውንቶችን በዚህ መልኩ ከሃዲያኖች አድርጉ የእሳት ናቸው ብሎ የመሰከረው ማለት ነው። ወንድሞችና እህቶች፣ አላሁ ልሙስተዓን እባካችሁን ለማንኛውም ዱዓ አድርጉ። የእነዚህን የሺዓዎች ማንነት በተቻለ መጠን ሁላችሁም ለሁሉም እንዲደርስ በማድረግ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አደራ ለመወጣት የበኩላችሁን አድርጎላለሁ። አላህ ሱብሓነሁ ወተዓላ ከነብዩ መሐመድና ከባልደረቦቻቸው ጋር ከሚቀሰቀሱ ሰዎች አላህ ያድርገን። በእነርሱ ውዴታ ወደ አላህ የምንቃረብ አላህ ያድርገን። በሺአዎች ጥላቻ ወደ አላህ የምንቃረብ አላህ ያድርገን። የሺአዎችን ውርደትና እንዲሁም የእነርሱን አላህ በዱንያ ላይ የሚያለብሳቸውን የውርደት ካባ አላህ እንዲያሳየን